ረ ረ ረ እኔ የታዩላችሁ ውዶቼ ጭራሽ የሀይሚ ቅዱሴ ንግግር እንደዛ አዋቂ ነው ብስማም ዛሬ አስደመመኝ አይገልጥም። የምር አስደመመኝ ውዶች፣ ካላያችሁት ምናልባት ሙፍታ ቤት መጥቷል። እኔም በአጋጣሚ ነው ያዩት ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት። ይሄንን ቪዲዮ ላይክ ሼር አድርጉ በዛሬው ቪዲዮ ለየት ያለ ነገር ነው እየላችሁ የመጣውትኝ ምን ተፈጠረ ልትሉ ትችላላችሁ የተፈጠረው እንዲህ ነው ውዶቼ ሙፍታ እንግዲህ ነገሩን ለማስታረቅ ከጀመረው በጣም ቆይቷል ነገር ግን በሀይሚም በኩል በቡርኬም በኩል ምንም መረጋጋት አልተፈጠረም ሁለቱም ጋር ሁል ጊዜ ጭቅጭቅ ነው እየቀጠረ ሁለት ጊዜም እንደዚሁ አግኝቷቸዋል። ምንም ሊፈጠር አልቻለም። ሁሌም ከጭቅጭቅ ውጭ ምንም የተፈጠረ ነገር የለም። ዛሬ ግን ሙፍታ ቅዱስን ብቻ ይዞት መጥቶ ነበር ማለት ነው። ይህንን ያደረገው ደግሞ ለብቻው አድርጎ ሊያናግረውና ከሀይሚ ራቅ ሊለው ነው። አንተ ነህ እየበጠበት ከእያል ያለው እያለው ነው ሙፍታ ሙፍታ ግን በጣም ለቡሩኬት አዳላለህ ልበል ወይስ ሚዛና የሆነ ነው እየፈረድክ ያለው? መጀመሪያ ይሄ ልጅ ከመጣ ጊዜ ጀምሮ ምንም ጥፋት አላጠፋም። ወሬ እንኳን በስነ ስርዓቱ አላወራም፣ እድል አልተሰጠውም። እንዲሁም ትናንትና ላይ ብሩኬ የቅዱስን ክብር ዝቅ ለማድረግ አፋፉን ሲለው ነበረ። አንድ ጊዜ ዛፍ ሲለው ነበረ፣ ዛፍሽን ሳይመሽብሽ ብሽ ወስደሻ ጠጪው እያለ ጀጅ ሲያደርገው ነበረ፣ ለቅዱስ ማለት ነው። እና ምንም የተናገረው ነገር የለም ሶ ብሩኬ ለሀይሚ አስፈላጊ ሰው ቢሆን ኖሮ ሀይሚን ማስቀናት የሚባለው ነገር ለምን አስፈለገ? ለምን አስፈለገ እንዴ? እሷ እኮ ሙሉ ለሙሉ እንደምትፈልገው ጠንቅቆ እኮ ያቃል፣ ጠንቅቆ ያቃል። ሙፍታ እዚች ጋር ዋናውን ችግር መጀመሪያ መቅረፍ ያለብህ ብሩኬ ጋ ነው። ትናንትና ለሀይሚ አንተ ምንድነው ያልካት? አንቺን ጠንቅቄ አቅሻለሁኝ አላት። ለምን እንደዚ ያላት ይመስላችኋል ሀይሚ ከብሩኬ ውጭ ማንንም እንደማታስብ እርግጠኛ ስለሆነባት ነው። ሙፍታ እንደዛ ሌላት የቻለው ማለት ነው። እና አንተ ከቻልክ ብሩኬ ጋር ያለውን ችግር ሙሉ ለሙሉ ቅረፍ፣ ብሩኬን ተቆጠው። ይሄ ማስቀናት አያስፈልግም። ሴት ልጅ ነች፣ የሆነ ሰዓት ላይ ተስፋ ትቆርጣለች። ተስፋ ተቆረጠች ደግሞ ጆሮዋ ናት መልስልህም። ስለዚህ አንተ እውነት ሀይሚን የምትፈልጋት ከሆነ ሴት እያንጋጋ እያመጣ እሷን ማስቀነት የሚባለው ነገር የአንተን ህይወት እያበላሸው እንጂ የአንተን ህይወትን እየገነባው አይደለም፣ ያለው ብለክ ሙፍታ ለብሩኬ ሞር ቅረፍ እሱ ጋር ያለውን ችግር እንጂ ቅዱስ የመጣው አሁን ላይ ነው። ምንም ያደረገው ነገር የለም። ሲጀመርም እንደውም ቅዱስ አላማው እኔ እንደታየኝ እንደታየኝ ሀይሚንና ብሩኬል ለማስታረቅ ይመስለኛል የሚሄድበት መንገድ። እንዲያውም ሀይሚን ከእሱ ጋር የማድረጉ ከእሱ ጋር የመቀጠሉ ምናምን ሁኔታውን እንኳን እንደዚ ራስ ወዳድ ነገር አይደለም ልጁ ማለት ነው። ዛሬ ከንግግሩ እንደተረዳውት ሙፍታ፣ ያንተና የሀይሚ ይሄ ዘላቂነት ይኖረዋሉ ሲለው፣ ኦኮርስ ይቀጥላል፣ በዚህ የሚያበቃ አይደለም ምናምን ነገር ነው ያለው። እና ለእሷ ለጓደኛ የሚያስፈልገውን ወንድ እየመረጥ ክላት ነው ወይ ሲለው እሱ ሙፍታ ሙፍታ በነገራችን ላይ ቅዱስ ጋር ሆኖ መከራከሩ አስፈላጊ አይደለም። የምሬ ነው። ምልክ የሚሰማ ከሆነ ብሩኬን ምከረው የሚሰማ ከሆነ የምሬ ነው። ለብቻው አድርገ ቦርሰዋ ትቅርና እሱን ብቻ አናግረው። ከቻልክ ከቻልክ እንደው ይጸጥ ሰውና ይቅርታ ይጠይቃት። እሷ የምትፈልገው ያንን ነው። ሌላው ነገር ደግሞ በይቅርታ የማይታለፈው ነገር የለም። ብሩኬ ያሰበው ሀይሚ ምንም ነገር እንደማታደርግ ነበረ። ሀይሚ ምንም አይነት ወንድ ጋር እንደማትሄድ እና ምንም አይነት ወንድ ወደ ሀይሚ እንደማይመጣ ነበር ያሰበው ብሩኬ። ለዛም ነበረ አንዴ ከሶስ እና አንዴ ከቦርሳ ጋር አብሮ ሲለጣጠፍ የነበረው። ሶ ሀይሚ ደግሞ ብሩኬ የሚያደርገውን ነገር ማድረግ አያቅታትም። እንደ ሴት ልጅ ግን እንደ ሴት ልጅ ግን ሀይሚ ለክብሯ የምትጨነቅ ነች። ነገር ግን እንደዛ አይነት ነገር ውስጥ እንድትገባ ያደረጋት ራሱ ብሩኬ ነው። ይህም ፈልገው አይደለም ራሱ ገፋፍቷት ነው፣ እል ውስጥ ከቷት ነው፣ በልህ ነው ይህን ቅዱስ ጋር የሆነችው እና ቅዱስን እንደምናውቀው ኢንስትግራም ላይ ጓደኛዋ እንደሆነ ላይክ እንደሚደራረጉ ምናምን እናውቃለን። ገና ወደዚህ ከመምጣቱ በፊት ማለት ነው። ስለዚህ እሱ የሚፈልግ ከሆነ ለሀይሚ መጀመሪያ ክብር ይስጣት። ብሩክ እንደ በፊቱ አይደለም ሙፍታ፣ ብሩክ ንግግሩ ተቀይሯል፣ እርጋታ የለም እንዴ! በፊት እኮ ብሩኬ በጣም ጨዋ ሰዋ፣ ክባሪ የሆነ ነገር ስትሉት እሽሽ ምናምን ብሎ የሚያልፍ ነው። አሁን እኮ ነገሩን ከሷ እኩል ነው የሚጨቃጨቀው። እንደ ሴት እንዴ! እና እንዝርት ይዞ ጥጣት ፈተለም እንጂ አሁን ሀይሚን ሆኗል። የምሬ ነው ነገሩ። ሀይሚ የሴት ወንድ ነች፣ ደግሞ ሀይሚ ጋር አወዳድሯለሁ። እና ጸባዩ እንደሚቀየር አድርገውና በደንብ ኮርኩምና ምከረው ብሩኬን። ቅዱስ ምንም ጽፋት የለበትም። ቅዱስ የእኔ ጸባይ ሰናይ፣ ንግግሩ ብቻ እኮ ይበቃል። የምሬ ነው የምላችሁ እርጋታው። እርጋተው ትላላችሁ እና ቅዱስ ምንም ጥፋት የለበትም፣ ቤተሰብ የምሬን ነው። እኔ አልታየኝም የቅዱስ ጥፋት። ምንም ያደረገው ነገር የለም። ምንም እንዴ እሱን አንድ እንትን እንደዚህ ሊሰድበው ለጥልም ምናምን ነገር ቅዱስን እየጋበዘ ያለው ብሩኬ ነው። እና ምንም የበጠበጠው ህይወት የለም። የራሱን ህይወት ራሱ የበጠበጠው ብሩኬ ነው። ከታየህ ማለት ነው ለአንተ ሙፍታ።